ባንቴኑ በድጋሜ ዴቭ ላይ የግድያ ሙከራ አድርጎበታል። ከዛ እንግዲህ ሉሊት እንዳትናገር ያላትን ባንቴኑ እያንዳንዱን ነገር ለዴቭ ነግረዋለች። ዴቭም እንዴት እስካሁን ሳትነግሪ ስላት አይ አንተን ከተናገርኩ እገለዋለሁ ሲለኝ ለዛ ብዬ ነው። በቃ አይዞሽ፣ አደንግጪ፣ ለእኔ ብለሽ እንዳደረግሽው ገብቶኛል ይላታል። የሉሊት እናት ዴቭ ስልክ ላይ ስትደውል ሉሊት አንሽና ስልኩን መልእክት ተቀበይ ይላታል። ሉሊትም ስታነሳ የእናቷ ድምፅ ነው። ሰላም ሰላም ብያለው ውድና የተከበራችሁ ውድ ቤተሰቦቼ እንዴናችሁ? ደህና ናችሁ? ያለው ፈጣሪ ይመስገን በጣም ደህና ነኝ። ሁላችሁም ሰላማችሁ ብዝ ተረክሽ ወይሁንኛፍ ዛሬም እንደተለመደው ቲንሿ ሙሽራ ተከታታይ ድራማን ይዤላችሁ መጥቻለሁ። ለዚህ ቻናል ወይም ደግሞ ለጌቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ዘወትር የሚያቃቸው ቪዲዮች ወደ እናንተ ይደርሱ ዘንድ የደወል ምልክቱን መጫናችን ሱ ነባሮች ደግሞ ቪዲዮውን በላይክ ጀምሩ። ቀጥታ ወደ ቪዲዮ እንሄዳለን። እንግዲህ ቅድም መግቢያ ላይ እንደነገርኳችሁ በአንቴኑ ቤብን ለመግደል ጠዋት ማታ ይታገላል ማለት ነው። ከዛ እንግዲህ ያው በድጋሚ የግድያ ሙከራ ያደርግበታል፣ ነገር ግን አልተሳካለትም። ያው ሉሊት ባለፈውም በአንቴኑ እንደመታው ሁለት ጊዜ ተኩሶ እንደመታው ሁሉን ነገር ስልክ ሲያወራ ተሰማለች። በዛን ሰዓት እንግዲህ ባንቴኑ ሉሊትን ከተናገርሽ ዴቭን እንደጀመርኩ ጨርሰዋለሁ ትንፈሽ እንዳት ብሏት እንግዲህ ሚስጥሩን ለረጅም ጊዜ አቆይታለት ነበረ። ነገር ግን በድጋሚ የግድያ ሙከራ ካደረገበት በኋላ እውነታውን እንደትነግረው ተገዳለች ማለት ነው። ከዛ እንግዲህ ለዴቭ ባንቴኑ በፖሊሶች እየተፈለገ ነው፣ ስለዚህ በቅርብ ጊዜ ይያዛል። በድጋሚ የግድያ ሙከራ አድርጎበት እንደነበረ ስለምታውቅ ባለፈውም እኮ እየተንቀጠቀጠች ቢሆን፣ እሱ ነበረ አንተን የተኮሰብ ማ ባንቴኑ ሲላት፣ አዎ ባንቴኑ ነው። እንዴት ሰውቅ ሲላት፣ አንድ በአንድ ቃል በቃል በስልክ ሲያወራ ተኩሶ እንደመታ ሰምቼዋለሁ። በዛን ሰዓት ከተናገርኩላንተ ለአንተ እንደሚገልህ ነግሮኝ ስላስፈራራኝ ያልነገርኩ፣ ብላ ሉሊት ይቅርታ ትጠይቋለች ዴቭም በቃ አይዞሽ ለእኔ ስቲ ስለሆነ ያደረግሽው ምንም ችግር የለም ብሎ ይረዳታል። ከዛ እንግዲህ ሮዛ ከቤት ወታ ስትሄድ መንገድ ላይ ከአንድ ሰው ጋር ትገናኛለች። ያ ሰው ጋር እንግዲህ እሱ ጎንበስ ብሎ ስልክ ስልክ እያየ ሲሄድ ይጋጫሉ። በሚጋጩ ሰዓት ወይም ደግሞ ፊት ለፊት ነው ቦክስ ሲማቱ የያዘው ፎቶ ከእጁ ላይ ይወድቃል። ሉሊትም ሮዛ በድንጋጤ እንግዲህ የወደቀውን ጎንበስ ብላ ስታነሳ ይያለች የያዘው ፎቶ የሉሊትን ነው። ቆይ ማነህ አንተ? ይቅርታ ምናምን ስትል አይ ችግር የለም የእኔ ጥፋት ነው፣ ሰው እየፈለግኩ ነው ይላታል። እሱ እንግዲህ ሁሉን ነገር አጥምዶ መረቡን ዘርግቶ ሮዛን ለመቅረብ ሆን ብሎ ያደረገው ሴራ እንደሆነ ሮዚቲ አልገባትም። ከዛ እንግዲህ ቆይ ማለት እንዴት ከየት ማነህ? አንተ ምንድን ነው የምትፈልገው? እኔ አንድ ሳምንት ሆኖኛል ይችን ሉሊት ትባላለች እሷን በመፈለግ ስለዚህ እሷን እየፈለግኩ ነው። እዚህ ፎቶ ላይ የምታያት ካወግኝሻትና ያለችበትን ካወቅሽ ጠቀም ያለ ነገር ታገኛለች? ማለት ምን አገኛለሁ? እንግዲህ ሉሊት ቤተሰቦቿ ገጠር ናቸው። ስለዚህ እሷ ደግሞ በጣም ታስፈልጋለች። አንድ ለረጅም አመት ወይም ለአስራአራት ዓመት ያክል በአሜሪካ የሚኖር ክርስትና አባቷ አፈላልግልኝ ብለኝ ነው። እሱ ደግሞ እንዳልኩሽ ሚስትም ልጅም የለው። ከቤተሰቦቿ ጋር በፊት በጣም ጸብ እንደነበሩ ነበር የተለያዩት። ስለዚህ አሁን ቤተሰቦቿን መካስ ይፈልጋል። ቤተሰቦቿን ደግሞ ማግኘት የሚችለው በሉሊት አማካኝነት ነው ሲላት፣ እንግዲህ ውጭ ብለን እናውራ፣ ይችል ልጅ አቃት አለው ስትለው በጣም ደስ ይለውና እሺ ተቀምጠን እናውራ ምንድን ነው አሁን የምትፈልገው አንተ እኔ የምፈልገው ይቺ ልጅ ካገኘው ለክርስትና አባቷ አገናኝቼ ቤተሰቦቿን እንዲረዳት ብቻ ነው እሱ እንግዲህ እንዳልኩሽ ምንም አይነት ሚስት ልጅም የለው እነሱን መካስ ይፈልጋል ሲላት ሉሊት እንግዲህ ምንም የምታውቀው የለም እሮዛ እንግዲህ ብዙ ገንዘብ እንዳለው ሀብታም እንደሆነ ስታቅ በቃ እኔ አቃታለሁ እኔ አገናኝሃለሁ ትለዋለች ከዛ እንግዲህ ብዙ ካወሩ በኋላ ከኋላ ባንቴኑ ይከታተላቸው ነበር። ሮዛ ስልኩን አንሹ እያለ ተደጋጋሚ ሲደውላት እሷ ከልጁ ጋር ወሬዋን ትቀጥላለች ስልኩን እየዘጋች። ከዛ ባንቴኑ እንግዲህ በንዴት ይጨሳል። ልጁ በሰረቅታን ቢሆን እያየው ከሮዛ ጋር ግንኙነት እንዳለ ይረዳል። ከዛ እንግዲህ ሮዛ በቃ ሉሊት ያለችው እኔ ጋ ነው፣ ከኔ የሚጠበቀው ምንድን ነው ስትለው ከአንቺ የሚጠበቀው ሉሊትን? ምናልባት እሷ የምታውቀው ክፉና መጥፎ ሰው እንደሆነ ቤተሰቦቿ ሲነግሯት ያደጉት ያንን ነው። አንቺ ማሳመን ያለብሽ እሷ እሱን ተቀብላ በቃ ቤተሰቦቿን እንድትረዳ ማድረግ ብቻ ነው። እሺ በቃ እኔ ጋን ያለችው በፈለግኩ ሰዓት መደወል ትችላለህ፣ ብላ ስልኳን ተለዋውጣ ተነስታ ትሄዳለች። ከዛ በአንቴኑ ሲደውላት የት ነሽ ሲላት እቤት ነኝ እንዳለች እፊት ለፊቷ ይቆማል። ቆይ ግን አንቺ ምን እያሰፊ ነው? በቃ ምን እያሰፊ? ደጋግሜ ስደወልሽ ማታነፊስ? ካማን ጎረምሳ ጋነሽ? አንተ ደግሞ ይማንኛው ጽዋይ ደርስ ይሆን እያለ እንግዲህ፣ በቃ ይቅርታ፣ በአጋጣሚ ተፈጠረ ነው ትለዋለች። እሺ ምንድን ነው ንገሪ፣ ማን ነው? አሁን እሱን ልነግር አልችልም ብላ ከያፍ አድርገው ትሄዳለች። ከዛ እንግዲህ ባንቴኑ ያን ልጅ ያለበት ቦታ ይሄዳል። ከዛ ያ ልጅም ከዛ በፊት እንዳገኘው በአንቴኑ በሀሳቡ ይመጣበታል። ከዛ እንግዲህ እንደለመደው ሊያንቀው ሲል ሰውዬ ተረጋጋ፣ ምን ፈልገ ነው ሲለው ባንቴኑ ከኔጋ ባት ገጥም ይሻልሃል፣ መፈጠር ክንትጣላለ ሲለው ልጁ እንግዲህ ከማንጋ እንደገጠምክ መጀመሪያ ቀጥብለ ቆመ እያየኛ አውራኝ ለምንድን ነው የምትሸፈነው እኔኮ ፖሊስ አይደለሁም ይለዋል። ከዛ እንግዲህ ሊያንቀው ሲል ልጁ ራሱ አንቆ ባንቴኑ ይጥለዋል ከዛ እንግዲህ እኔ ፖሊስ አይደለሁም ብሎ እጁን ያነሰዋል። ቆይ ምንድን ነው ቅድም በቅናት መንፈስ ስታይን እያየሁክ ነበር እንዴት አየን ብሎ የሆነ ሰዓት መጠጥ ቤት እንደሚተዋወቁ ትዝ ይለዋል ባንቴኑ የሆነ ቦታ ለው ልበል ሲለው አዎ፣ የሆነ ሰዓት የሆነ ቦታ እንተዋወቃለን። ስለዚህ እኔ የምፈልገው አንተንም ሮዛንም አይደለም ሉሊትን ነው ብሎት ጥሎት ይሄዳል በንቴኑ በዛን ሰዓት። ዋው፣ በጣም ደስ ይላል። ይሄማ ንደኛውን ስራ መስጌት ይጠቅመኛል ብሎ በሀሳቡ እንግዲህ እንደተሳካለት ሆኖ ያወራል ማለት ነው። ከዛ እንግዲህ ሮዛ ላይ ስልክ ሲደውል ዳዊት፣ ሮዚ ሮዚ፣ ስልክ እሺ እየጮህ ነው ይላታል። እሷም ቶሎ ብላ ስትመጣ እያ ልጅ ነው የሚደውለው ደጋግማ እየዘጋችበት አላነሳስትል ለምንድን ነው ማታነሽ? ይላታል።